የምትወዘውዘው አቦል ጀባ ብላኝ ሁና ብታገም ሰው እግሬ ወደ ጅማ ሱሳ መላለሰው እንግባይ መሸሞይ ቤትሽ ጅማ ነ እንግባይ መሸሞይ ቤትሽ ጅማ ነ

ሽሞይ ቤትሽ ጅማ ነው ወይ? እሷ የጅማ ል ጅማነው ሀገሯ ለዎሬ የማይመት እሱ ሲያሲዛል ፍቅሯ

መጀመሪያ ለባንዱ እንደግማለን፣ ለኮከብ ባንድ። ከዛ ደግሞ ለተወዳዳሪዎቻችን። የሚያስገርም ለውጥ አይታችሁባችኋል አይደል? ለዳኞቻችን ደግሞ እናጨበጭባለን። ዳኞቻችን የተቀበሉ አይመስለኝም፣ ኃይለኛ ወሬ ላይ ናቸው። ለማንኛውም እንቀጥላለን። ተመልካቾቻችን የዚህ ሰዓት አጋሮቻችን ሼባ ቪሌጅ ሆቴልና ሪዞርት ቢሾፍቱ፣ ቫቲካ የጸጉር ቅባት፣ ዳፋ ሶፕ ኤንድ ዲተርጀንት ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር፣ አያት ሪል ስቴት፣ በላይ አብ ሞተር ናቸው። እጅግ አድርገን እናመሰግናለን አጋሮቻችንን። እንቀጥላለን። ቀደም ሲል ስራዎቻቸውን ያቀረቡልን የአብስራ ዘውዱ በኤሌም ሶስት ተወክሎ የነዋይ ደበበን ጅማን እንዲሁም ደግሞ አቤል ጌትነት በኤሌም አራት ተወክሎ የታምራት ሞላን መለየት ሽ ከፋን ነበረ ጥሩ አድርገው አቅርበውልናል። ሁለቱም የዳኛችን የሹምዬ ልጆች ናቸው። ስለዚህ ቀደም ሲል በዶክመንተሪውም እንደተመለከታችሁት በደንብ አድርጋ አሰልጥናቸዋለች። ሻማንና ብሩኬ አስራ አምስት አስራ አምስት ሺህ ነጥብ ይሰጣሉ፣ አስተያየት ይሰጣሉ። የሹም ደግሞ በኋላ ላይ የምትለው ካላት እንሰማታለን። የአብስራና አቤል በጣም ቆንጆ ነው የሁለታቸው የመጀመሪያው ነገር ከዛ ደግሞ ለውጡን በጣም ማድነቅ በጣም ማመስገን ያስፈልጋል። የሹሜን ምንድነው የገባኝ ሰላም ይሄ የቮካል ኮቺንግ የሚባለው ነገር በጣም ለውጥ እንደሚያመጣ እንደሚያመጣና በጣም አስፈላጊ ነገር እንደሆነ ነው። እና አይ ቲንክ ጥሩ ይመስለኛል የምናየው ነገር ዛሬ በጣም ደስ የሚል ነገር ነው። ስለዚህ እዚህ ጋ ቁጭ ብሎ ከመነጋገሩ ባለፈ እንደዚህ ትንሽ ተገናኝቶ ሼር መደራረጉ አይ ቲንክ ብዙ ለውጥ ያመጣል ብዬ አስባለሁኝ። እና የአብስራ የነዋይ ደበበን ጅማ ዜማ በጣም ጥሩ አድርገን የሰራኸው በጣም የመጀመሪያው ነገር ያው ሁልጊዜም እንደ ፋና ላምሮት አንድ አስተሳሰብ የምናወራው ነገር በራስ ቀለም በራስ ድምፅ ማዜም ነው። ኢትዮጵያ ውስጥ በጣም ኢሚቴት ከሚደረጉ ድምፃውያኖች ውስጥ አንዱ ነዋይ ነው። እንግዲህ አንተ እሱን ድምጽ በራስህ መንገድ ነው ያቀረብከው። በጣም ጥሩ ነበረ ኪው በጣም ተስማምቶኛል። እኔ ሜጀሩ የወሰንክበት ፐርፌክት ነው። ምንም ወደ ላይም የሚጎረብጥ ነገር የለውም፣ ወደ ታች የሚያስቸግርህ ነገር የለም። ቆንጆ ቦታ ነው ያለኸው። የፍሬዚንግ አሰራር በጣም ቆንጆ ነበረ። እኔ የአብስራ ሁሉ ጊዜ በጣም የምወድል ነገር መድረክ ላይ ያለህን ነፃነት ነው። ምንም የውድድር ስሜት ውስጥ የመጨነቅ ስሜት ውስጥ ሆነ አይደለም የምታቀርበው እና ያ በጣም ይጋባል ለእኛም በጣም ጥሩ ነገር ነው። ነፃነት ውስጥ ደግሞ ከእንቅስቃሴው ከፊዚካል ነገሩ ጋር ምናምን ፋሻል ላይ ከሚታየው ነገር ጋር ደግሞ ዜማው ሙዚቃ የሚፈልገውን አይነት ስሜትና አንድ ስሜት እሱ ስለሚያጠቃልልና ቆንጆ ነበር። በጣም ትንሽ ቅሬታዎች የምንድናቸው ብዙ ቦታ የቅኝት ነገር ቆንጆ ነው፣ እንደው በጣም አልፎ አልፎ ጥንቃቄ ካለማድረግ የሚሰሙ ጥቂት ቦታዎች ናቸው እንጂ ብዙ ቦታ ቆንጆ ነው። ትንሽ ሌላ ቅር ያለኝ ነገር አንዳንድ ቦታዎች ላይ በጥርጣሬ የምትዘፍት ይመስላል። በተለይ ሰከንድ ሜሎዲው ላይ ወይ ግጥም ሊጠፋህ ነገር ወይ ግጥም ስተህ ነገር ግራ የገባው የለም። እና ጥርጣሬዎቹ ወደ እርግጠኝነት መምጣት አለባቸው። ሁሉንም በእኩል ኢነርጂ አይደል? ዜማው ተጀምሮ እስከሚያልቅ ድረስ በእኩል ኢነርጂ የሆነ ቦታ ላይ በጣም እርግጠኛ፣ የሆነ ቦታ ላይ እንዲህ ነው፣ እንዲህ አይደለም፣ እንዲህ እያልክ ከራስህ ጋር እንደሱ መሆን የለበትም አይደል? መቼም የተጠና ነገር ስለሆነ አንዳንድ ቦታዎች ላይ የተቀየሩ የዜማ ቅንጣቶች አሉ። ደህና ናቸው፣ ቆንጆ ናቸው። ግን ባይበዛ መናፈቅ አለብን። አይደል? ዘ ሆል ታይም ከሰማን ሌላ ዜማ ነው የምንሰማው፣ አይደል? ግን ፐርፐዝሊ እንደተደረገ እቺ ቫልዩ አድ የምንላት አስተሳሰብ እንደሆነች፣ ከዛ ደግሞ እንደ ቅመም ማሰብ ነው አይደል? ብዙ ጊዜ የምንለውና ብዙ የሜሎዲ ክፍሎች ሲሆኑ አለመቻልም ነው የሚመስለው። ኦኬ ያኛውን ስላቃተው ወደዚህ ወደ ራሱ አምጥቶ ነው የሚመስለው። እንደሱ አይደለም እንደሱ እንዳይሆን እንናፍቃት ያችን ቀየር የምታረጋትን ቦታ። ቆንጆ ነው እንዳይበዛ ነ ስለበዛ እንዳይበዛ ነው እንጂ ስተት ነበር አይደለም። ከዛ ውጭ ግን የአብስራ በደንብ ማሰብ ያለብህ ነገር ከማይክራፎን አጠቃቀም ጋር ያለውን ነገር ነው። እሱ ላይ በደንብ ኮንሽስ መሆን ይፈልጋል። በተረፈ ጥሩ ነው፣ ብዙ ቦታው ጥሩ ነው። ጉርሮህን ምንድን ነው የበለጠ ታዛዥ እንዲሆን ማድረግ የሚመጣውን ዜማ በጣም ማስዋብ እንዲችል ቅላጼዎችንም ይሄ ስርቅርቅ የማለት ነገር በቃ አለ ጉሮሮ ላይ አደለ፣ የሆነ የምንፈልገው ቃና ትንሽ ወደ እሱ እንዲሄድ ማገዝ ያስፈልጋል እንጂ በጣም ጥሩ ነው። 14830 አቤል፣ የጋሽ ታምራት "መለየትሽ ከፋ" ያንተ ያንተም በጣም በጣም በጣም ግሩ ከምነግር በላይ በጣም በጣም ቆንጆ ስራ ነው የሰራው በራስ ቃና በራስ ድምጽ የሚለው ነገር በጣም ጥሩ ነው። እኔ በጣም የገረመኝ የአካፋፋፈትህ ቴክኒክ በጣም ተሻሽሏል። በቃ በደንብ በትልቁ ትልቅ ድምጽ ነው የሚወጣው። ናይስ ነው፣ በጣም ግሩም ነው። ፍሬዚንግ በጣም ኢምፖርታንት ነገር ነው። ስለ ማዜም ስናወራ የፍሬዝ አሰራር በጣም አንድ ጉዳይ ነውእና በጣም ቆንጆ ነበረ ዜማ ተነስቶ እስከሚጨርስበት የምትዘጋበት የምትጀምርበት መንገድ አጠቃላይ አቀራረቡ ዜማውንም የተረዳህበት መንገድ በጣም ጥሩ ነው። ከዜማ ምርጫ ጋር ስንሄድ አንዳንድ ጊዜ እንደዚህ ባይናሪ ፎርም ወይም ሁለት የዜማ ክፍሎች ያሏቸው ባይሆኑ ምናምን እንላለን፣ ግን ይሄ እንደዛ የሚባል አይደለም። ከባድ ዜማ ነው። ቅኝቱም፣ ያለህበት የዜማ አቀማመጡም፣ ቅላጼዎቹም ብዙዎቹ ነገሮች ፈታኝ ናቸው። ከቅኝት ጋር በተያያዘ በጣም ብዙ ቦታ ጥሩ ነው። ኦልሞስት ሁሉም ማለት ይቻላል። አልፎ አልፎ ብቻ የሙዚቀኛ ጆሮ ሆኖ የሚሰማው ነገር አይጠፋም፣ እንጂ በጣም በጣም ጥሩ ነው። ትንሽ ቅር ያለኝ እና ነጥብ እንድቀንስብህ ያስገደደኝ ነገር ግን ኪው ነው። እኔ ወጥቶብኛል። በጣም በጣም ጩኸት ሆነ። ሶ ሁሉ ጊዜ እናነሳለን ይሄን ነገር ማለት፣ መጮህ ብቃት አይደለም። ብቃት ማስዋብ፣ አስውቦ መስፈን በሚመች ላንተ በሚመች ሜጀር ስኬል ውስጥ ሆነ ወይም ኪው ውስጥ ሆነ አስውቦ ማዜም ነው ጉዳዩ እንጂ ይሄኛው እኔ ግማሽ መውረድ ነበረበት ብዬ ነው የማስበው። ምክንያቱም የላኞቹ ምን የምጠቃቀሱት፣ ውረድ ብለሽ ነበረ። ግማሽ ሲያልቅ እናውራለን። ውረድ ብላህ ነበር መሰለኝ። አልወርድም ያለ ሰው እንዲህ ነው መውረድ ነበረብህ። አቤን፣ አትጩ ወረሮህም ይጎዳል፣ እኛም እንጂ አናረግም። እንደ ተመልካች ማለቴ ነው። ኢንተርቴን አናረግም ሶ በጣም ኮምፎርታብል በሆነ ኪውስጥ መስፈን እሱ ኢዝ በጣም ኢምፖርታንት። በዚሁም ሆኖ ግን ተወጣዋል። ያው ውበቱን ይቀንሳል። ወደ ጩኸት ነው፣ ከጩኸት ወደ ውበት እንምጣ ነው ሀሳቡ። ስለዚህ በዛ ይስተካከል። አቤል፣ አንተ ጋም ግን ማይክ አጠቃቀም ፈጽሞ ጥሩ አልነበረም፣ ትክክል አልነበረም። እሱን በደንብ አስቡበት። ማይክ ስትይዙ በቃ በጣም ኮንሸስ መሆን አለባችሁ፣ እንጂ በጣም ጥሩ ነው። አቤል 14900 እሺ በዚህ ውድድር እየገረመኝ የመጣው ለካ የራስ ሲሆን ብዙ ነገሮችን እያየ ነው። አሁን የሹሜ እንደምትዘፈን አላውቅም ነበረ። እንደገና መዝፈኗ ሲገርመኝ ደግሞ ዳንስም ደሞ ታ ውድድር በጣም ብዙ ነገሮች ውስጥ ይከተናል ብዬ። ብሩክ ተዘጋጅ እንግዲህ በደምብ ለመዝፈን ብዙ ነገር ለማድረግ ና ደስ ይላል። በጣም እውነት ለመናገር ለውጣለንም አንደኛ ዳኞች ነበር ለካ እንድትፈሩ የሚያደርጋችሁ የሚል። ከዛ በኋላ ደግሞ ከኛ ጋር ከሰራችሁ በኋላ ይህንን ነገር ሰብሮላችኋል። በጣም አሪፍ ነው። ይህ ድፍረት እንዲመጣ በተለይ ከአብስራ ሲጀምር አብስራ ፈታ ብለን ይዘፈንከው ይህ ራሱ አንድ ነገር አንድ ስቴፕ አምጥተዋል ማለት ነው። የነበሩ ችግሮችን ስናነሳ ከዳይናሚክስ ልነሳለን። ለምሳሌ ቀጥ አርገት ዘፍነውና ድንገት ጅማ ላይ ጅማ ልውረድ ምናምን ላይ በአንዴ ይጮኋል ማለት ነው። እሱ ጋር ጥንቃቄ መሆን አለ፣ ውበት ላይ ነው እና እንዲህ ነገሮች ዳይናሚክስ ይታሰብበት ማለት ነው። ሌላ እነዚህ ዘፈኖች ዛሬ ኦዲየንሶችም አንተ ጋር ትንሽ ያንተ ጨምረዋል እና እነሱን ለማዝናናት ያው እያልክም ስለነበረ አንዳንድ ቅላጼዎቹ በደንብ ያልተባሉ አሉ። ብዙዎቹ ዜማውን ያለ ማለት ደግሞ በጣም የሚገርመኝ የሆነ ቦታ ላይ በጣም አርገ ከርቦችን ሳራቸው ትቀልጻቸው የራስህ የጨመርከው ነገር አለ። ይሄ በጣም አቅም እንዳለ ነው የሚያሳየው የሚያሳየውና የአብስራ የማይካድ አዛሚ ጉሮሮ ነው ያለ፣ በደንብ መጠቀም አለብህ። በጣም ጥሩ ነው። በቃ ዛሬ ያየሁት እኔ ጋርም ተመሳሳይ ነው። 14830 ነው እኔ ጋር ያለ አቤል፣ የጋሽ ታምራ ሞላ አንቺው ቀኝት ላይ ባው ለውድድር የሚሆን ለፈተና የሚሆን በጣም ትልቅ ከፍ ያለ ሬንጅ ያለው ዘፈኑ ምርጫ ያደረግከው በጣም አሪፍ ነው። እንግዲህ የዚህ ዘፈን ያስተናገዱ ችግሮችን ያው አንድ ሁለት ነገር ልበል። ከብሩኬ ጋር ማለት ስማማው በዚህ የዘፈን እንትን ላይ አንደኛ የጋሽ ታምራትን ኦልሞስት ኮፒ እስኪመስል ድረስ ድምፁ ጎንበስ ኮምበስ ብዬም ለመስማት ሞክሬያለሁ እና ቃናው በጣም ሄዷል። በደንብ ነው የተሰማኝ። በተለይ ደግሞ አንዳንድ ከርቮች አሉት። ይህንን ሪሚክስ አንድ ዘፈን ያደረገልኝ አድርጌዋለሁ። ሙዚቃውን ሰርቻለሁና የአቤል ድምጽ እንደዚህ ያቤል ያቤል ድምጽ እኮ ግዴታ መቀየር አለበት። ጋሻውን ለምሳሌ አይ የጥላሁን ገሰሰ ድምጽ ነው የኔ የሚመስለው አንድ ድምጽ አንድ ጊዜ ስቀርጸው የቀዳውት ከዛ በጣም ሄደብኝ ማለት ነው። በጣም አከብረው የፍሬም ታምሮ ነውና አይ አቆምኩትና ይህንን ዘፈን በጣም እየሄደብኝ ነው። ወደ ፍሬም ምን አልከኛ አለ ውስጦ ነው። አይ ወደ ፍሬም እየሄደብኝ ነው ስለ ቅዳኝ። ወደ ፍሬም ከሄደማ ቅዳኛ አለኝ ማለት ነው። እንደውም እንደውም ቅዳኝ ከሄደና ስለዚህ ትንሽ የራስን ያው የቤቱ የፋና ላምሮት የቤቱ ስፔሻል የምንለው ነገር የራስን ድምጽ መሆን ነው የምለው ኮንሰፕት ነው። ስለዚህ ሲያምር ደስ ይላል። ግን ሙሉ አንድ ጋሽታን ስቅ የሚላቸው ነገር አሉ አይደለ? እሱ ማላነና ምናምን የሚሉላች እስቲ በለው። እሱ ጫፏን በላት እስቲ አቤት አቤት አቤት። ጋሽታሚ እራሱ እንደው ነፍስን ይማረው ላይ ደግሞ ሁሉ የሚችለውን ቅላጽ ነው እያልክ ያለኸው ስለዚህ አንዳንድ አንድ የነዚህ ነገሮችን ከባድ ነው እርግጥ እሱን ካላልከው ደግሞ አይመጣም ዘፈኑ ግን ድምፃዊ ድጋሚ ላይ ነው እንኳን የማይችለውን እናንተ አዳዲስ ልጆች ስለሆነ ኮፒ ስታረጉ ከነግሮሮ ነው አሁን ማንም መመስከር ይችላል አይደለ ሙዚቃኛ አያስፈልግም ስለዚህ እነዚህ እነዚህ ከርቦች ይታሰብበት ያው ለሚቀጥለው ዞር እንገናኛለን እኔ ጋርም ሊደርስ ይችላል እኮ እኔ ጋር ሲደርስ እንደውም እነሱ በኋላ እንዴ እንዴት አልሰማ ነው ነው የሚሉት እዴት አመለጠ ድንገት አይታወቅም ብዬ ነስለዚህ የቤቱ ስፔሻል በሚለው ነገር ይፋና ራስም መሆን የሚለው ላይ ነው ችን እናስብበት። ሌላው ማይክራፎን ማይክራፎን አፍንው ነበረ፣ በጣም እያየሁት ነበረ። እሷን ነገር ትንሽ ይታሰብበት፣ አሁን በደንብ እንሰራበትለ የብሮኬን ዶኪመንታሪ ሳይ ነው። እዚህም እነዚህ ነገሮችን ደግሞ በግል መስጠት አለብን የሚለው ግን እውነት ለመናገር በአጭር ቀናት ውስጥ የማይካል ለውጥ አለ። በጣም በእንደዚህ አይነት ከሆነ የሹሜን በጣም እጅግ አድርጌ ማመስገን እፈልጋለሁ። እኔም ከብሩክ አስር ብቻ ነው መቀንስበት፣ 1489 በጣም ጥሩ ነው። እሺ ዳኞቻችን እናመሰግናለን። የሹም ቅድም ብሩክ አስተያየት ሲሰጥ ገርመም ነገር እያረግሽ ነበር። አይ እኔ እኮ እንደዚህ ያላደርጉትም ነበር እያልሽ ነበርና፣ እንዴት ናቸው? እንዴት አገኝሻቸው? አስተካከሉ በደንብ ያልሻቸው? በጣም ብዙ ለውጥ ነው ያላቸው። አብረን ተደጋጋሚ ተገናኝተን ብዙ ነገር አውርተናል፣ ብዙ ሀሳቦች ተለዋውጠናል፣ ሚስጢር የሆኑ ሀሳቦችም ተነጋግረናል። እነሱን በደንብ በተግባር ነው ያየሁት። እዚህ ጋር ስሜትን በተለይ የመግለጽ ነገር ላይ ብዙ ለውጦች አይቻለሁ። የአብስራ ከቅኝት ጋር በተያዘ ብዙ ችግር ነበረው፣ ዛሬ የማይካድ በጣም ትልቅ ለውጥ ነው ያለው የአቤልም እንደዚህ ካፋ ከፋፈት ትልቅ ድምፅ ከማውጣት ጋር ብዙ ስራ ሰርተዋል እና ቅድም ብሩኬ ትንሽ ቢወርድልህ ግማሽ የሚለውን ሲናገር እንደዚህ ያልኩበት ምክንያት ኦልሬዲ ያወራንበት አንድ ጉዳይ ስለነበረ ነው። እና ግማሽ ብትወርድ ጥሩ ነው ተባብለን፣ ግን በቃ የዛን ቀን ኮንፎርታብል በሆነበት ድምፅ ነው የገባው። አንዳንዴ እምትመርጭው ኪ በእለቱ ባለሽ ኮንዲሽን ይወሰናል። እና በእሱ ግማሽ ያስጨመረበት ምክንያት የዛን ቀን ይሄኔ ተመችቶት ነገር ነበረ ማለት ነው። የእሱንም ውሳኔ ልቃወም አልፈልግም፣ ምክንያቱም የዛን ቀን ኮምፎርተብል ከነበረ ሁሌ እንደዛ የሚሆን ስለሚመስለው ለዚህ ነው። እኔ ግን ሬንጆቹን ወደ ታችም ወደላይም አሰርቸው ስለነበር ግማሽ ድምጽ ቢወርድ ጥሩ ኮምፎርተብል ይሆናል ብዬ አስቤ ነበር። ለማንኛውም በጣም ረክቻለሁ በሁለታችሁም ፐርፎርማንስ። እንግዲህ መልካም እድል እላለሁ። አኩርታችሁኛል ነው የምትለው የሹም